እርግዝና ጊዜ የሚከሰት የስኳር በሽታ አንዲት እናት እርጉዝ ከሆነች በኋላ ስኳር አለበች ልትባል ባት ትችላለች። በእርግዝና ጊዜ የሚከሰት የስኳር በሽታ እንለዋለን። ይሄ ከሌሎቹ የሚለየው በእርግዝና ጊዜ ብቻ ነው የሚመጣው፣ ግን ደግሞ ለወደፊቱም የሚነግረን ብዙ ነገሮች ይኖሩታል ማለት ነው። በእርግዝና ጊዜ የሚኖር የስኳር በሽታ የመጋለጥ እድላቸው ሰፊ የሆኑ ሴቶች እድሜያቸው ከ35 ዓመት በላይ የሆኑ፣ በቤተሰብ የስኳር በሽታ ታሪክ ያላቸው፣ ከዛ ውጭ ከፍተኛ ውፍረት ያላቸው፣ ፖሊሲስቲክ ኦቫሪያን ዲዚዝ የሚባለው ህመም ምናልባት ታክመው ከነበረና ና ሱካ አላቸው ካላቸው ከዛ ውጭ ግን ደም ግፊት እና ከዚህ በፊት የነበረ ደግሞ በእርግዝና ጊዜ የነበረ የስኳር በሽታ ካላቸው ተጋላጭ ሊሆኑ ይችላል። እዚህ ይህንንም ለመመርመር የምናደርገው አንዲት እናት እርጉዝ ሆና የምናሰራላት የስኳር ምርመራ ይኖራል ማለት ነው። ይህም ኦጂቲቲ ይባላል። የሚሰራው አሰራሩ ከሌላው የስኳር ምርመራ የሚለየው የመጀመሪያዎቹ ከመሰራታቸው በፊት ያሉት ሶስት ቀናት አንዲት እናት በደንብ ስኳር ያላቸው ምግቦች እንድትመግ ይደረጋል። ይሄም የሚሆንበት ምክንያት ሰውነቷ ብዙ ስኳር ሲያገኝ ምን ያህል መቋቋም ይችላል የሚለውን ለማሳየት ነው። ከዛ በኋላ ስምንት ሰዓት ከቆየች ደግሞ እራት በልታ ጠዋት ሳይሆን እራቷን በምትበላበት ሰዓት በልታ፣ ግን ሌሊት ስድስት ሰዓት አካባቢ ከበላች በኋላ ጠዋት ሁለት ሰዓት ላይ የሚሰራ ነው። ይሄም ከበላችበት እስከ የምትመረመርበት ሰዓት ያለውን ስምንት ሰዓት ያርገዋል። ያኛው ስትመረመር የምናውቀው የባዶ ሆድ ያለውን የስኳር መጠን ይሆናል፣ የፋስቲንግ ብላድ ሹገር ምንለው። ከዛ በኋላ የሚጠጣ ስኳር ይሰጣታል። ያ ስኳር ከወሰደች በኋላ ደግሞ ከአንድ ሰዓት በኋላ ትመረመራለች፣ ከሁለት ሰዓት በኋላ ትመረመራለች፣ እንደ አስፈላጊነቱ ደግሞ ከሶስት ሰዓት በኋላ ትመረመራለች። ይሄ ሲሆን በመሃል የምትመገበው ምንም አይነት ምግብ አይኖርም ማለት ነው። እነዚህን ውጤቶች ካየን በኋላ አንዲት እናት በእርግዝና ጊዜ ያለው የስኳር በሽታ አላት ወይም የላትም የሚለው ማወቅ መወሰን እንችላለን። በእርግዝና ጊዜ ያለ የስኳር በሽታ ካላከም ነው ምን ሊሆኑ ይችላል? አንዲት እናት በእርግዝና ጊዜ ያለ ስኳር በሽታ ኖሯ ካልታከመች አንደኛ፣ በጣም ይፋፋ ልጅ የመውለድ እድሏ ይጨምራል። ይሄም ደግሞ ፅንሱ ወይም ልጅ ሲወለድ ሊያጋጥሙ የሚችሉ የጎንዮሽ ጉዳቶች ሊታፈን ይችላል። ለማዋለድ ችግሮች ይገጥማሉ። ልጆች ሲወለዱ በርዝንጀሮ የምንላቸው አጋጣሚዎች በጣም ይጨምራሉ ማለት ነው። ከዛ ውጭ ደግሞ እናትየው ላይ ከፍተኛ የሆነ ደም መፍሰስ ወይም ደግሞ የተለያዩ አይነት ከወሊድ ጋር ያሉት ጉዳቶች ይጨምራሉ። ስለዚህ እርግዝና ጊዜ ያለ የስኳር በሽታ መጀመሪያ እንደየመጠኑ ታይቶ የሚታከምበት መንገድ ሊለያይ ይችላል። የመጀመሪያው አንዲት ሴት አመጋገቧን እና ያላትን የእንቅስቃሴ መጠን እንድታስተካክል ወይም ደግሞ ላይፍ ስታይል እንድትቀይር ነው የምንመክረው። ስለዚህ የስኳር መጠን ሊጨምሩ የሚችሉ ምግቦችም በመተው በተጨማሪ ደግሞ እንቅስቃሴ በማድረግ ለምሳሌ ሰላሳ ደቂቃ የሚሆን ወቅት በየቀኑ ማድረግ ሊሆን ይችላል። በዚህ ብዙውን የስኳር መጠን ልንቆጣጠረው እንችላለን። ከዛ ውጭ ግን አሁንም ከፍ ያለ ከሆነ የሚመከረው መድኃኒት እናስጀምራታለን። ይህ የምናስጀምራት ኢንሱሊን ወይም ደግሞ ሜትፎርሚን ሊሆን ይችላል። እንደ አስፈላጊነቱ እነዚህ መድኃኒቶች ጀምረን የስኳር መጠኑን እንቀንሰዋለን። የስኳር መጠኑ ካልቀነሰ የቅድም ያልኳቸው ጉዳቶች ብቻ ሳይሆን አንዳንዴ ባልታወቀ ምክንያት ጽንስ ሆድ ውስጥ ሊጠፋ ይችላል። እነዚህንም ካወቅን ማንኛውም እርጉዝ ሴት ስኳር ካለባት አስፈላጊ የሆነ ሕክምናና ክትትል ማድረግ እንዳለባት ማወቅ ተገቢ ነው። በእርግዝና ጊዜ ስኳር ኖሮብሽ ከወለድሽ በኋላ ምን መደረግ ያለባቸው ጥንቃቄዎች እነዚህ ናቸው። መጀመሪያው እንደ ወለድሽ የልጅሽ የደም ስኳር መጠን መመርመር ይኖርበታል። ብዙ ጊዜ ሰውነት ውስጥ የለመዱት የስኳር መጠን ከፍ ያለ ስለሆነ እንደተወለዱ በጣም ሊወርድ ስለሚችል ቶሎ ተመርምሮ የሚያስፈልገው ሕክምና ይሰጣቸዋል። ካልሆነ ግን ቶሎ መጥፋት መጀመር አለባቸው። ይህም የደማቸው የስኳር መጠን እንዳይወርድ ይረዳቸዋል። ከዛ ውጭ በተለይ ደግሞ በጣም ፋፍተውና ተልቀው የተወለዱ ህጻናት ቶሎ ቶሎ መመገብ ይኖርባቸዋል። ሰውነት ውስጥ ደግሞ በእርግዝና ጊዜ የለመዱት የአመጋገብ ሂደት ከፍተኛ የግሉኮስ መጠን ላይ ስለነበሩ ማለት ነው። ከዛ ውጭ ግን ለራስሽ ማድረግ የሚኖርብሽ ጥንቃቄዎች፣ አንደኛ የተለመደውን የአመጋገብና የኤክሰርሳይዝ ጥንቃቄ እንዳለ ሆኖ ከስድስት እስከ አስራ ሁለት ሳምንት በኋላ ድጋሚ መመርመር ይኖርብሻል። ይሄም በእርግዝና ጊዜ የመጣ ስኳር በሽታ ነው ወይስ ቋሚ ነው የሚለውን ይለይልናል። ብዙ ጊዜ በእርግዝና ጊዜ የመጣ ከሆነ ይጠፋል፣ ግን የሚያሳየው የወደፊት ስኳር የመኖር እድሉ ከ50 ፐርሰንት በላይ ነው። በተለይ ደግሞ በሚቀጥሉት አስር ዓመታት ውስጥ ማለት ነው። ስለዚህ አንዲት ሴት እርግዝና እንደ አጋጣሚ ልታዩ ይገባል። በእርግዝና ጊዜ የሚመጣ ስኳር በሽታ የወደፊት የመምጣት እድሉን በሰፊው ስለሚያሳየን ከአሁኑ መጠንቀቅ የምንችልበትን እድል ይሰጠናል ማለት ነው። ይህንንም ላይፍስታይል በማስተካከል ስፖርት በመስራት ክብደትን በመቆጣጠር አስፈላጊ የሆኑ ደግሞ የአመጋገብ አማራጮችን በመጠቀም ይህንን ልትቆጣጠር ይገባል። ከዛ ውጭ በአመት አንድ ጊዜ የስኳር ምርመራ ስክሪኒንግ ማድረግ ይኖርባታል። ሌላ ከወለድሽ በኋላ መረሳት የሌለበት ነገር ጡት ማጥባት ወደፊት የሚመጣውን የስኳር በሽታ እድል በጣም ይቀንሰዋል። ስለዚህ በተለይ በእርግዝና ጊዜ የስኳር ህመም ለነበራቸው እናቶች ጡት ማጥባት በጣም ይመከራል። ከዚህ በኋላ ለሚኖሩት እርግዝናዎች ደግሞ በቂ የሆነ ዝግጅት እርግዝና ከመፈጠሩ በፊት አስፈላጊውን የሆኑ የጤና ምርመራዎች ማድረግ የወደፊት እድሉን ለመቀነስ ይጠቅመናል። የዊኬር ሰርቪሶችን ለመጠቀም ከዊኬር አፕሊኬሽን ከፕሌስቶር ላይ በማውረድ ተጠቀሙ። እናመሰግናለን።